እንግዲህ አብርሽና ሩታ ችግር ተፈጥሯል ማለት ነው። ችልጅ በመጣይ ከመጣይ በኋላ እንግዲህ ጉደኛ ችግር ተፈጥሯል። ሩታ እንግዲህ አብርሽን እያዘዋዘረች በጥፊ ስትለው ነበር። አሰላሙ አለይኩም ወራህመቱላ ወበረከቱ የሸምሴ ዩቱብ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከእኔ ጋር አልሐምድላ ሁሉ ሰላም ሁሉ መልካም ነው። እንግዲህ ጠፋ ብያለው ረጅም ጊዜ ማለት ነው። እመለስበታለሁ ሩታና አብርሽ ማለት ነው። እንግዲህ ይቺ ልጅ እያለቀሰች እኔ ጓደኛው ነበርኩ ፍቅረኛው ነበርኩ እስከ መጨረሻው ድረስ አይዞሽ፣ አትመኝ እኛ ፍቅረኛሞችንን እንገባ እንጋባል ያለኝ ነው እያለች ነበረ። እንግዲህ ሩታ በዚህ መሃል ውስጥ በጣም ጭንቅ ውስጥ ገብታለች። እርጉዝ ናትም እያሉ እያዋሩ ነው። እንግዲህ አቤል የሚባለው ደግሞ በመሃላቸው ገብቶ ሩታን ሰላም እየነሳ ነበረ ማለት ነው። እንግዲህ ሩታን ነገር እየቆሰቆሰ ነበረ። እሷ ሳታካብድ፣ እሱ በጣም እያካበደ ነበረ። አብርሽ መጨረሻ ላይ ከመሃላችን ውጣ ያለው ትክክል ነው ማለት ነው። እንግዲህ አብርሽ ይቺ ልጅ ለማረጋጋት ሄዶ ሊሆን ይችላል ልጅቱን ተረጋጊ፣ እንዴት እንደዚህ አልሽኝ፣ እንደዚህ አልሽኝ ለማለት ለመጠየቅ ይመስለኛል። እንግዲህ ልጅቱ እያለቀሰች ነበረ። ቲክቶክ ላይ ራሱ ያየዋት እያለቀሰች እያነባች ነበረ እሱ ክዶኛል እያለች ስታወራ የነበረው ግን ማንን እንመን፣ ለማመንም ይጨንቃል። ሩታም ሀቅም ቢኖራት ግን ደግሞ አብርሽን እያዘዋዘረች መምታት የለባትም ነበር ብዬ አስባለሁ። ለምን በተረጋጋ መልኩ እንዳታወራ ያደረጋት፣ በርግጥ ፎቶግራፋቸው መለጣጠፋቸው ወሬያቸው ምናቸው ማንኛውም ሰው ባለ ትዳር ሆናችሁ የትዳር ጓደኛችሁ ሌላ የድሮ ጓደኛውን ሲያገኝ ምን ያህል ስሜታማ ትሆናላችሁ? እራሳችሁን ፈትሹ እስኪ። እንግዲህ ያን ችግር ማለት ነው ችግር ፈጥሯል። እናም ይሄ ነገር ማለት ነው ችግር ላይ ጥሏት፣ አለ ሩታን እሱን እያዟዟሪ በምመታበት ሰዓት የሚያገባሽ ነገር የለም ካአሁን በኋላ መህድም ትችላለች እያለ አብረሽ ሲናገር ነበር። ምክንያቱም እሱም ስሜታዊ አድርገዋለች በጥፊያ እያዟዟረች ስለመታችው። ማንም ሰው እጁን አንስቶብኝ አያቅም፣ እናትና አባቴ እንኳን አንስተውብኝ አያቁም እያለ ሲናድር ነበር። ከአሁን በኋላ አልፈቅድልሽ የምጅሽ እኔ ላይ ማንሳት ሲል ነበር እንደውም አብርሽ ያረገው ስራ በእርግጥ ትክክል ነው ብዬ አላስብም። ባለትዳር ሆኖ ሄዶ ልጅቱ ማናገር የለበትም ነበረ። አብረው ሂደው ማናገር ነበረባቸው። ያን ነበር ትክክሉ። ትክክል ደግሞ ያልሆነው ከሩታ ደግሞ እያዟዟረች መምታት የለባትም ነበር። በተረጋጋ መልኩ እንዳታናግረው በመሀላቸው ሰው ገብቶ እንግዲህ አቤል የሚባል ልጅ እኔ ጓደኛው ነኝ እያለ ነገር ሲቆሰቁስ ነበረ ማለት ነው። በትዳር መሀል ብዙ ሰዎች ጓደኛ መስላችሁ፣ ጥሩ ሰው መስላችሁ በመሀላቸው ማረጋጋት መፍጠር ሲችሉ ግን አንተን በይ አንቺን በይ እያላችሁ ቀስ እያላችሁ ነገሮችን እየጣላችሁ ወሬዎችን እየጣላችሁ ትዳርና ትዳር ታበጣብጣላችሁ ማለት ነው። እና ሩታ በአብዛኛው ስሜታዊ ያረጋት ይሄ ልጅ ነው ማለት ነው፣ አቤል የሚባል ልጅ ከቪዲዮ እና ከፎቶግራፉ ባሻገር አቤል በትዳራቸው መሀል ችግር አንጥቷል። እንግዲህ ይችኛይቱ ልጅ ስለምትወደው ስላገባ ስለቀናች ለመበጥበጥ መታ ሊሆን ይችላል፣ ሀቅም ሊኖራት ይችላል። እሱን የሚያውቀው አላ ብቻ ነው። ግን ይሄኛው ልጅ ግን በጣም ነበር ሲያናድደኝ የነበረው። አብረሽም ትሂድ ብፈልግ ትሂድ በፈልግ ትቀመጣ፣ አንገቴን ይዞ ግዴታ ትዳር ነው ብሎ የሚያኖረኝ የለም እያለ እንግዲህ፣ ብቸኝነቱ የናፈቀው ይመስላል ማለት ነው። በስሜት ሲናገር ነበር። እሷም ስሜታዊ ሆናለች፣ እሱም ስሜታዊ ሆኗል ማለት ነው። ስለዚህ ትዳር መቻቻልን ይጠይቃል። ችሏታል። በእርግጥም አብረሽ እንግዲህ እሷ በጥፊ ሁለት ተዜ እንደመታችው እሱ እጁም ቢያነሳባትስ በዛ እጁ ቢመታት የት ደርስ ነበር ነበረ። አንዳንድ ጊዜ ወንዶች ቻይ ናቸው የምንለው ቢያቃጥሉም በምክንያት ነው። አንዳንድ ጊዜ እንደዚህ አይነት ወንድ ቢኖር ሴት እየመታችው የሚችል ማለት ነው እና በትዳር ላይ ብዙ ነገሮች ያጋጥማሉ። አብርሽም በፈልግ ትሄድ እጅን ይዞ የሚያኖረኝ የለም እያለ መናገር የለበትም ነበር። እሷም እጇን ማንሳት የለባትም ነበር። እንግዲህ የሚዲያ ሰው ከሆናችሁ በጣም ብዙ ነገር ሊገጥማችሁ ይችላል። ከዚህም በላይ ትዳራችሁን ተቋቁማችሁ ብትይዙት ብዬ አስባለሁ። በትዳር ላይ ብዙ እናቶቻችን አባቶቻችን ብዙ ነገር እያሳለፉ ብዙ ነገር እያሉ ነው ችለው እንግዲህ ለትዳር ለብዙ አመታትን የሚያስቆጠሩት። በአሁኑ ዘመን ግን በጣም ከባድ ነው። ይሄ በተለይ በስልካችን ላይ ያለው በስልካችን ላይ በእጃችን ላይ ያለው ስልክ ትዳር የሚያስይዝ አይመስልም። ለምን ሁሉ ነገር በተለይ የሚደያ ሰው ጥንቃቄ ማድረግ አለብን። ቤታችንን ትዳራችንን ማክበር አለብን እንጂ ያለበለዚያ እንደፈለግን እንደድሮ የብቸኝነት ብቻችንን ሆነን የምናደርገው ነገር እና በትዳር ውስጥ ሆነን የምናደርገው ነገር በጣም ልዩነት አለው። ትዳር ሰው ሲይዝ አንድ ብቻ አይደለም። የሁለት ሰው አስተሳሰብ የሁለት ሰው ልዩነት ያለው ሕብረተሰብ ነው በአንድ አብሮ የሚኖረው እና ስለዚህ እንደፈለግን ያሰብነውን ነገር መፈጸም አንችልም። ስለዚህ የሁለትዮሽ ጉዳይ ነው ማለት ነው። መነጋገር ያለባችሁን ተነጋግራችሁ መፍታት እንጂ እንደፈለግ ሄደህ ልጅቱን ማግኘት የድሮ ፍቅረኛን ሄደህ ማግኘት የለብህም ነበር። ሩታም ምንም ስሜታዊ ብኮኝ ከወንድ ልጅ ላይ እጅሽን ማንሳት የለብሽም ነበር። አብረሽ ግን ጦሩ አድርጓል። አንቺ እንደመታሹ እሱም ሁለቴ በጥፊ ብልሽ እንግዲህ አንቺ ከቆምሽበት ተወድቅያለሽ ማለት ነው። ስለዚህ ወንድ ልጅ ወንድ ልጅ ነው። ግን በመቻሉ በጥፊ ባለመምታቱ፣ ሩታን ራሱን በመቆጣጠሩ አድንቀዋለሁ። ግን ደግሞ ሄዶ ሌላ ያቺ የድሮ ፍቅረኛውን ማግኘቱ ያቺ ላይ ለማረጋጋት ነው ለማረጋጋት ነው እንደ ሰወኛ አስቤ እሷን ለማረጋጋት ነው የሄድኩት ሲል ነበር ሊሆን ይችላል። ግን ደግሞ ትዳር ጓደኛ ስትሆኑ በጣም ሩታን ሊያስቀናት ይችላል። ሁሉ የድሮ ትውስታችሁን እያስታወሳችሁ ብን የቆያችሁት ልትል ትችላለች። ትላለች ሌላ ነገር ውስጥ ነህም ልትል ትችላለች። ስለዚህ በዚህ ትዳር ይፈርሳል። ላይክ ሰብስክራይብ እና ስለዚህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተከታተሉን ማለት ነው። እንግዲህ አንዳንድ ቪዲዮዎችን እንዲህ ዘና ፈታ የሚያደርጉ ቪዲዮዎችን እለቅላችኋለሁ። እንግዲህ የነ አብረሽና የነ ሩታ ጉዳይ ብዙዎችን ያሳስባል። በሚዲያ ላይ ይሄ ነገር ሲቀርብ በጣም የእውነት ሰርጋቸው የሰርጋቸውን ቀን አድምቀው እንደዛ የሚያምር የሆነ ሰርግ አይተን፣ አሁን ደግሞ ጠብና ችግር ሲመጣ ሰው ይጨነቃል። ብላችሁ ለተመልካቾቻችሁም ክብር ቢኖራችሁ አብርሽም ለትዳር ክብር ቢኖርህ የትዳር ጓደኛን አማክረህ ነው እንጂ ምንም ነገር ብቻህን እንዳለ ብድግ ብለህ አንተ ባልከው መንገድ ብቻ ይሁን፣ ልክ እንደ ድሮ ሰዎች፣ ወንዶች ራሳችን ብቻ ያልነው ይሁን የሚለው ነገር አይሰራም። በአሁኑ ሰዓት ሁሉም ነገር መብት አለው ማለት ነው ሴቶችም እኩል ከወንዶች ጋር መብት አላቸው። ምክንያቱም የእኩልነት መብት ተከብሮልናል ማለት ነው። ስለዚህ ትዳር ረጅም ጉዞ ለመጓዝ ብዙ መፃወትነት ያስከፍላል። ብዙ ጸባይ መኖር አለበት። እንደዛ የሚያምር ሰርግ አስርገው በድንገት ሰርጋቸው የተበላው የተበላበት እቃ ሳይመለስ ድግሳቸው ምናቸው ሁሉ ነገራቸው እንትተው በሶስት ቀን ወይም በሶስት ወር፣ በሁለት ወር፣ በአስራ አምስት ቀን፣ በስምንት ቀን የሚፋቱ ጸባይ አብረው መዋሀድ አቃታቸው በጣም ብዙዎች ናቸው ማለት ነው። ስለዚህ ከዚህ አይነት ነገር መጀመሪያ ወደ ትዳር ስገቡ ሰርጉን፣ ፌስታውን፣ ደስታውን ብቻ ሳይሆን ብዙ ችግሮች እንደምታሳልፉ አብራችሁ ተባብራችሁ ተነጋግራችሁ ችግራችሁን ፈታችሁ አንዱ ከአንዱ አንተ ትብስ አንቺ ትብስ ተባብላችሁ ማቀጠሉ ከሆነ መጀመሪያ ማሰብ ያስፈልጋል ማለት ነው። ከላይ ተጋባይ ሰርግ አደረጉ፣ ትናንትና ዛሬ ትዳራቸው ተበተነ ሳይሆን፣ ሰርግ አድርገው ነበር፣ ልጅ ወለዱ፣ ከበዱ፣ የሚያምር ትዳር አላቸው፣ የሚያስቀና ፍቅር አላቸው መባልን ጠብቁ ማለት ነው። መጀመሪያ ይመስለኛል፣ መጀመሪያ ራሳችንን አሳምነን ትምህርት ወስድን ከእናቶቻችንም ከብዙ ሰዎች እንግዲህ ትዳር ዝም ብሎ አይደለም ከብዙ ነገር እንትን ብለን ትምህርት ወስደን መሆን አለበት እንጂ ዝም ብሎ ትዳር ስላስፈለገ ብቻ አወዳትአለው አፈቅራትአለው ብቻ ብሎ ማግባቱ ተገቢ አይደለም ብዬ አስባለሁ። በእንዲዚህ አይነት መልኩ እየተጋቡ ትዳር ቀላል መስሏቸው እየገቡ በሶስት ቀናቸው የተፋቱ ብዙ ስለሆኑ ማለት ነው። በአብዛኛውን የራሳቸውን ፍላጎት ብቻ የሚያከናውኑ ሴትን ልጅ ቤት ቁጭ አድርገው ወንዶቹ እራሳቸው የፈለጉበት ቦታ ደርሰው እየመጡ፣ እንግዲህ የአብርሽ የሚዲያ ሰው ስለሆነ ብቻ በሚዲያ ስለታየ ነው እንጂ ብዙ ወንዶች እንግዲህ የማያሳዩት የድሮ ፍቅረኛቸው ምናምን ይገናኛሉ፣ ምን ይላሉ፣ ምን ይላሉ። ግን ቤት ያለችው የት ዛር ጓደኛ የምታውቀው ነገር የለም ማለት ነው። ስለዚህ እንግዲህ አብርሽ ሌላ ነገርም አያደርግም። በእርግጥ ልጅቱን ለማረጋጋት ብሎ አስቦ ሊሆን ይችላል። ግን ሮታን እዝጋ የጎዳሃት መሆኑን ማሰብ ነበረብህ። አብረህ ሂደህ ማግኘት ነበረብህ። ሮታም ትክክል አይደለሽም። ይሄ አቤል የሚባል ልጅ ሰምተሽ እየቆሰቆሰ አንቺ የአብርሽን ሁለት በጥፊ መምታትሽ ትክክል ነው ብዬ አላስብም። የእውነት ምንም ቢያጠፋው ወንድ ልጅ በጥፊ መመታት የለበትም ማለት ነው። መገፍተር ትቻያለሽ፣ መናደር ትቻያለሽ፣ መሳደብ ትቻያለሽ። ግን ደግሞ በሚዲያ በጥፊ መምታት ትክክል ነሽ ብዬ አላስብም። ለምን? በጣም ተናዷል። አንቺም ተናደሻል። ግን በስነ ስርዓቱ ችግራችሁን ፈታችሁ ትዳራችሁን ከፍቺ ብትጠብቁ አሪፍ ነው ብዬ አስባለሁ። ለመሰላችሁ ቤተሰብ ፍቺ የሚበራከተው በዚህ በሞባይል የተነሳ በዚህ በሌላ ሰው የተነሳ በቴክስት የተነሳ በዚህ የተነሳ ነው። ላይክ አትርሱሽ።